ሰላም ጤና ይስጥልኝ። ይህ ቻናል የሀገርና የዓለም አጠቃላይ ሁኔታ በቴክኖሎጂ፣ በሳይንስ፣ በግብርናን፣ በስፖርት እንዲሁም በሌሎች ዘርፎች ሰብስክራይብ፣ ላይክ፣ ሼር በማድረግ ቀጣ ወደ ዜናዎቻችን ዎች የመምህርነት ሙያ የመምረጥ ፍላጎት በመቀነሱ ምክንያት የመምህራን እጥረት እያጋጠመ ነው። እንዲሁም ለወደፊት የሚያሰጋና መፍትሄ ሊያገኝ ያለበት ጉዳይ መሆኑን የትምህርት ቢሮ ሚኒስትር ኃላፊ ፕሮፌሰር ብርሃኑ ነጋ ገልጸዋል። ፕሮፌሰሩ እንደገለጹትም ሁለት የመፍትሄ መንገዶች በመጠቀም ይህ ችግር መቅረፍ እንዳለብን ሲሉ ገልጸዋል። አንደኛው ከመምህርነት ውጭ በሌላ ዘርፍ ዲግሪ ያላቸውን የአንድ ዓመት የፔዳጎጂ ስልጠና በመውሰድ ወደ መምህርነት ገብቶ እንዲያስተምሩ ነው። ይህ ስራ ላላገኙት የሌላ ስራ መስክ ተመራቂዎች የስራ እድል የሚፈጥር በመሆኑ የሀገራችን የስራ አጥነት ችግር በተወሰነ መልኩ ይቀንሳል ተብሎ ይታሰባል። ሁለተኛው ደግሞ የዩኒቨርሲቲ ተማሪዎች ሶስተኛ አመት ትምህርት እንደጨረሱ በየትምህርት ዘርፋቸው አራተኛ ዓመት ከመጀመራቸው በፊት ለአንድ አመት ለሀገር አገልግሎት እንዲሰጡ ማድረግ ነው። በዚህም መንገድ ብዙ መምህራን ማፍራት ይቻላል ተብሎ ይጠበቃል። ይሄ ስትራቴጂ በዚህ አመት ዝግጅቱ ጨርሶ በሚቀጥለው አመት ማለት 2019 ተግባራዊ ይሆናል ሲሉም ፕሮፌሰሩ ገልጸዋል።